ታደርገውላት እንትን የምጥለው ህዝቡን ቪዲዮ እየሰራች የድሬዳዋ ሰው እንዲህ ነው የምንሰማው አለ እኮ። እኔ አሁን እኔ ስለምንም ብትጠይቁኝ ድሬዳዋ የሰማሁት እኔ ለእኔ ጥሩ ነው። በቃ የፍቅር ሀገር ምናምን አይቸው አላቅም። እጄ ግን ባየው ደስ ይለኛል ብዬ የማስበው ሀገር አንዱ እሱ ነው። ሌላው ደግሞ ምንድን ነው ሁላችንም መጠቀቅ ያለብን ይህ ቲክቶክ ያመጣው ነገር ምንድን ነው ሁላችንም አፋችን እንደፈለገን መክፈት አላቅም። የሆነ አንዳንድ ጊዜም ህግንም አለማወቅ አለ። ሁላችንም እርግጠኛ ነኝ ህግ አንበበን አናቅም ወይ የሆነ የተፈጠረው በህይወታችን ላይ የተፈጠረ ነገር ኖሮ እሱን ነገር እንትን ካላረግ ነው ልምድ ካላረግ ነው በስተቀር ሁሉም ምንድን ነው እኔ ብዙ ጊዜ ቲክቶክ ላይ ያመጣው ነገር ስድብ ሁሉም ከኮሜንት ላይ ከስር ይሳደባል ቪዲዮ እየወጣ ማንንም ይሳደባል ይሄ ነገር ምን አረግ ነው ልምምድ አረግ ነው እና ትክክል የሚመስልን ነገር አደረግ ነው ስለዚህ ነገምኛም እዚህ ሁላችሁን ቤተሰብ መጠየቅ የምፈልገው ራሳችሁን ተጠንቀቁ። ለራሳችንም ይህ የምናወጣው ነገር ትክክል አይደለም። ከስድብ ውጭ ሰው መማማር የሚችልበት ነገር መሆን አይችልም። እንዴ እንዲህ ነው እንዲህ ነው ከመባባል ሌሎችም ስላነሳችሁ ነው ሀሳብ። ስለዚህ ለልጅቷ የሚጠቅማትን ብቻ ነገር አውሩ ፕሊስ። ወደ ፖለቲካ ወደ ምን ነገር የሆነ ነገር ያነሳን በቃ ሀገራችን ላይ ያለውን ሁኔታ እናቅ ይሆናል፣ ግን እኛ ምንድን ነው እኛ አንድ ሰው መለወጥ አይችልም አንድን ሰው የሆነ ነገር ማድረግ አይችልም። ስለዚህ ፈጣሪ ጥሩ ነገር እስኪያመጣ ድረስ ሁላችንም መልካሙን ነገር ስድብ፣ ጥሩ ትክክል አይደለም። ማናችንም ብንሆን መሳደብ አንድን ሰው ግለሰብም ሆነ ምንም ሆነ ግለሰብ እኮ በመሳደብ ተለማምደ ነው እኮ ነው ማህበረሰብ እንትን ወደ ማለት የምንሄደው። ስለዚህ ቲክቶክ አጠቃቀማችን ማህበራዊ ሚዲያ አጠቃቀማችን እናሳምር። የኔ ትልቁ ምክሬ ይሄ ነው እንደ እንደ ታናሽ ሆነ እንደ ታላቅ ይሁን አላቅም፣ ብቻ ግን ቲክቶክን የምንጠቀምበት የሚዲያን የምንጠቀምበት ነገር ፕሊዝ ሁላችሁም ነገ ጥንቃቄ ይሆናቸዋል። ነጆንን የማይተናል ምናምን በቃ እንትን አይባልም፣ ጀጃ አይደረግም፣ ኖርማል ሁሉም ነገር እና ስለዚህ አንዳንዴ የሚጠቅማትን ለልጅቷ እኔ አሁን ብናደረግ ቪዲዮ እየሰራችሁ ለድሬ ማህበረሰቦች እንዲደርስ ማድረግ ይቅርታ ከኛ ከኛ ከህዝቡም ይቅርታ። እነሱ አብቷል የሆነ ነገር ሰው ሰማ ማህበረሰቡ ሰማ ለኛ መጥፎ አመለካከት ይመጣል። እና እዚህ ጋር ሁላ ሁላችሁም ስታወሩ አለመግባባትም አለ መግባባትም አለ። ስለዚህ ፕሊስ ፕሊስ የሚጠቅመውን ነገር ብቻ መፍትሄው ላይ ብቻ ማውራቱን ብናስብበት ጥሩ ነው እላለሁ። አመሰግናለሁ ስለ አዳመጣችሁ። ይሰማል። እዚህ ጋር አንድ ሁለት ሀሳቦች ልበልና፣ ሜርሲ በመጀመሪያ አንቺን መቃወም ፈልጌ ያለም የተናገርኩት የሀሳቡን ጭብት ሁሉም ሰው እንዲሰማውና እንዲያውቀው ስለፈለግኩ ነው። ለምሳሌ የሚጠቅማት ለሁላችንም የሚጠቅመን ጃኒ ነፃ ብትሆናል ብትወጣ ነው። ይሄ ሁላችን የሚያስማማን ነገር ነው፣ ግን አንዳንዴ እኛ ከምናስባቸው ውጭ የሚሆኑ ነገሮች አሉ ለማለት ነው ሜንሽን ያደረኩት። ለምን እንትን ነው እኔ ድሬዳዋ እኔ አስራ ስድስት ቀን ቆይቻል ነው። አሸናፊ ግርማን ታውቁት ከሆነ አላውቅም፣ ያስተጫዋችው የእሱን ዶክመንተሪ ብሰራ እዛ ቆይቼ ነበርነው ገጠር ውስጥ ሄደናል፣ ብዙ ቦታ ሄደናል። እና ብዙ ነገር እየሰጡኝ ሰርቻለሁ። ፍቅር ናቸው፣ እውነት ነው። በትክክል የተነሳው ጥያቄ የድሬዳዋ ህዝብ ጥያቄ ነው ወይ ነው እሱ። እናንተ መልሱት። እዚህ ጋር እንደዛ ነው፣ እንደዛ ነው ማለት ስለማልፈልግ ማለት ነው። የሆነ ሰው አርቶ ነበር መሰለኝ ማውራት ትችላላችሁ። ሄሎ ዮናታን፣ ትክክለኛ ሀሳብ ነው ያነሳው። እዚህ ጋር ጥያቄ ከህብረተሰቡ ነው ወይ የሚለውን ነገር ለምን መሰላችሁ ለምን መሰላችሁ፣ እኔ ከንቲባውንም በግል አውቀዋለሁ። በግል ለማውቀው በስራ ነው፣ ፐርሰናል ያውቀዋለሁ። ይሄ ሰውዬ እንደዚህ አይነት ሰው አይደለም። ለምሳሌ እሱ ረግጠው ራሱ ዞር ብሎ የማይናገር ሰው ነው። እኛ ለሆነ ፕሮዳክሽን ሄደን መብታችን ነው ምናምን ብሎ ከኛ የኔ ክሩ የሆኑ ሰዎች መብታችን ነው ምናምን ብሎ ረግጠው ሄደው ገብቶ ምናምን ገብቶ ነው ስለማያውቁ ነው ብሎ አሸነፈው ያስገባ ሰው ነው። ሚዲያ ላይ እንደሚሰራው አይደለም። በጣም ጥሩ ሰው ነው። እኔ የማንም ደጋፊ አይደለም። በዚ በዚ አቋም የፖለቲካ አቋም ለማሳወቅ ማለት ነው። ግን ይሄ ነገር የማጥያቄ ነው። እሱን እዚህ ጋር እንደዚህ ነው ማለት ያው ሜድሲ እንዳለችው ለጃኒ ይጠቅማት ገባ። ስለዚህ ሁላችንም በልባችን እንመለሰው። አንተ ድሬዳዋን እንተውን። አንተ እዚህ ጋር አሁን ዳጊ ሚላ ምናምን ትንክፉ ነገር ተሳድባት አታቀም እንዴ ታቃላ? ወይ ደግሞ ወንድምን ምና በቃ እና እነሱ እንደዚህ ያከብዱባ፣ እሱ በቃ ስለዚህ፣ በቃ እዚህ ጋር ከመለስከው ይበቂ ነው። ከዚህ በኋላ አውራ አላውራ የኔ ሐሳብ እኛ ዋና የእኔ የሚመስለኝ እኔ ስለወራገ ስትሰደበት ለምሳሌ በእንደዚህ በወረደ መንገድ አትሳደብም። እሺ ሚላን አንድ ጥያቄ ልጠይቀህ፣ አንድ ጥያቄ ልጠይቀህ እና ቀላል ቀላል ጥያቄ ልጠይቀህ። አንተ ባለ ትዳር ነህ? መጀመሪያ ቤተሰቦች አሉ? አሉ፣ እግዚአብሔር ይመስገን። እሺ ቤተሰቦቹ ሲደውሉ ስልክ እንዴት ነው?